በስማ ወልዶ መንፈስ ቅዱስ አዱ አምላክ አማስሩ ወሰቡ ለሰኔ በዛት ይለት አይረፈ አብ ያብ ያባ ለትጾን እንደ አምላክ በሆነ በአብ ወልዶ መንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጾን አረፈ። ይህም አባት ከብህንሳ አገር ነበረ። ጎልማሳ በነበረ ጊዜም ነፍሱ ሊያድናት የሚሻይ ጣላ ኢጣላት ነፍሱን ስለኔ ጣላት ያገኛታል ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ትላን እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ አስዋሐት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ሰባት ቀንም ይጾም ነበር። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ አርባ ቀኖች ጸለየ። ከዚያም በኋላ ልብሱን አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳትም ይጎበኛቸው ነበር። በአንዲት እለትም ወደዚያ ገዳም ሄደ። አበምኔቱንም ታሟ ለሞት ደርሶ አገኘው። መነኮሳቱን በዙሪያው ሆነው ያለቅሱ ነበር። አባለት እጹንም የሰይጣን ሰራዊትን ከበው ደስ ሲላቸው አያቸው። አባለት እጹንም አባት ወይ በአንተ ላይ የሆነው ምንድን ነው? ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉ ሊነግረው ጀመረ። እንዲህም አለው፤ ከኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎት አትርሳኝን። የቅስና ልሾም ፈልጌህ ባልሾምኩት ጊዜ ወደ ሌላ አገር ይሄድኩ፣ የጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቼ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልኩ። ታጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ ከዚህ ከኃላፊው ዓለም መውጫ የደርሷልና ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃያት አባ ለትጹን አያት። አባ ለትጹንም የመረረ ልቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ አጥ ሰው ነፍስ ክብር ይግባውና ጌታችንን እየለመነ አምስት ጊዜ እስከሚሞት ሰውነቱ ሊያሰቃያት ጀመር። የመላእክት አለቃ ቅዱስ ሚካኤልን መጥቶ አስነሳውና እንዲህ አለው፣ ስለዚያ አጢአተኛ ነፍስ ነፍስህን አትግደል፣ ምህረት አይገባውምና፣ እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባለቱ ውፅን ግን መሐሪ ቅርባይ ወደሆነ እግዚአብሔር ስለዚያ አጢአተኛ እየለመነ ራሱን ማሰቃየድ አልተወም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘ። እርሱም አድኖ ክብሪግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጹን ሆይ አጢአቱ እጅግ ብዙ ስለሆነ ከአጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ አጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው። አባ ለትጹንም እንዲህ ብሎ መለሰ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያን አጢአተኛ ትምረው ዘንድ ለምንሃለው ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያናት ነብስ ያመጣት ዘንድ ሚካኤልን አዘዘውና መጣት። በከበሩ እጆቹም ዳሰሳት እንዳልተፈጠረችም አደረጋት። ይቺ ነብስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጽንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባለት ለትጽኑን የመረጥኩ ለትጹን ወይ በእውነት እነግርሃለሁ መታሰቢያ ለሚያደርግ ሁሉ በስምህ መባል የሚያስገባ ወይም የተራበ ለሚያበላ የተጠማ ለሚያጠጣ የተራቆተ ለሚያለብስ ወይም ገድልህ ለሚጽፍን የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት ዐረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባለት ጾን እስከ ፈጻሜ ዘክለ ከመያውፅ እምደይንብስየ እጉለ ለለመዋኤል ሰዱስ እንዘይበል ቈጽለ በትሕርምት አብይ እምብዛ እምብዙ ተጋደለ እለባ ምሳለ ኦፍ ኮነ ስጋው ቀሊለ በዚችም ዕለት ፍጹም መናኔ የሆነ የመጻተኛው ባሕታዊ ጳላሞን የረፍቱ መታሰቢያ ነው። እርሱም ተጋድሎው ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅም እና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና፣ ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከሰባት ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብ እና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ወያ አትፍራ፣ ከእንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሰራ አይችልም ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአትህ እስቲሰረይ ስለ አንተ ይጸለያል እና የሚል ቃልን ሰማ። ወዲያውኑም ብፁሕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሟ አቤቱ በስም አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም ስሳ ሶስተኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንን መርቶ ወደ ሽማግሌው አባለት ጹን አደረሰው። አባለት ጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለየም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት እለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታዬ ኢየሱስ ክርስቶስንም ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች፣ ዛፎች ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ስራህን እኔ እገዛለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ አውርዳ አኖረች፣ እግሮችንም አጠበች። ባሮቿንም አይዲ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወትን ባሮቿ ሁሉም ወጡ፣ ሁላችን ብቻችን ቀረን። ያን ጊዜ ሁለታችን ብቻችን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መልእክተኞቹን ቢሆን አላሰብኩ። በእርግጥ ከእርሷ ጋራ እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም፣ አይድም፣ ቤትም፣ አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንንም በሩቅ ቆሞ መጻተኛ ጰላሞን ወይ ወዮልህ እንደ ወፍ ላጠምድ በአንተ ላይ ብርት በርትቻለሁና፣ እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማተው ከእኔም ሸሸ። አሁንም አባቴ ለትጹን ወይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞ እግዚአብሔር ኃጢአትህን ይቅር እንደሚል አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ ሶስት መዓልት እና ሶስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ የታመናችሁ አገልጋዮች አትፍሩ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም ጳላሞንም የሰራውን ሀጢአት በራሱ በሰይጣን ላይ አደረኩ አደረግኩ የጳላሞንን ሀጢአት ብቻ አይደለም ነገር ግን የሚፈታ የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ ከዚህ በኋላ አባ ጳላሞን ካባለት እጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ ባቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም ለጠላም ሆን እምድራስ ፈጦ መፍቀር የሃጉል እንዘይገብር ምትሃተ በዘዚአሁ አምሳል እም እግዚአብሔር መሐሪ ወመሰሳይ ለስር የተየጋዩ አመተፈነው ወቃል ዲበር ሰሰይጣን ዘንተ አግባአ ዘይብል። ዳግመኛም በዚህች ቀን የመደራው የብፁ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉስ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል መቤታችን ማርያም አማላጅነት በመማጸን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይሳቅ ብላ ጠራቸው። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቴ ዙፋን ላይ በአባቱ ዙፋን ላይ ያነገሱት፣ እየፈረደና በቅን እየገዛ ሰባት ዓመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም ሆንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ፣ ልጄ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው፣ አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የአስር ወር የሚሆነውን መንገድ በሦስት ሰዓት አደረሰው። በአባ ጴንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉስ በአልአሚድ ዘመን ነበር። አባ ጴንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይሳቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ታምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱ መስዋዕትን አሳረገ። በማግስቱም በግራር ዛፍ ላይ የበሮችን አውጥቶ የስንዴውን ነዶ አበራየ። ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውኑም በቀለች አበበችና ፈራች። በእርሷ መስዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ የተቃረበ፣ በቦታውም እንዲቆም አዘዘው። ጽሕፈቱንም እስከጨረሰ ሲጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብር በወደቀ ጊዜ ወዲያው በቀለ አቆጥቁጦ ማደገ። በአንዲት እለትም ሰዎች ወደ አባ ጰንጠሌዮን መጥተው ቀሲስ ይሳቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዮንም ወደ እርሱ ሄዶ ልጄ ይሳቅ ወይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይሳቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጴንጠሌዎንም ልጄ ሳገረም ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውን እና የቀና ከሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለ። ስሙን ለሚጠራና መታሰቢያውን ለሚያደርግ፣ እድሉንም ለሚጽፍና ለሚያጽፍ፣ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንዲጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራን መግበዋለሁ፣ የድህነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንም በማህሌት ያመሰገነውንና የጸለየውን እኔ መላይክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላይክት አይቀርቡትም፣ የብርሃን መላይክትን በዙሪያው አቆማቸዋለሁ። በስምም ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግስቴ እቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግስቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማን ምም ታላቅ ሀብት በቸርነት ብዛት የሰጠህኛ ቤቱ ስም ይክበር ይመስገን። ግን ጌታ መታሰቢያ የመታሰቢያ የላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለ። መድኃኒታችንም እስከ አስራ ሁለት ትውልድ ምረዋለሁ አለው። አባገሪማም ኢማም መድኃኒታችንን ልጆች ባይኖሩትስ ምን ታደርገዋለህ? አለው። መድኃኒታችንም አስራ ሁለት እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝ ታላቅ የምስራች እነግርሃለሁ አለው። ይህንንም ተናግሮ በሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አድረገ። ቅዱስ አባገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረያዋን ገባ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ገሪማ ለአርአዩ አዚዝ ኃይሉ ዛዝተራከበ ዘር አዋስተላጸቀ ምስለ ፍሬየ ሰብሉ ዝንቱ ጻድቅ ማመ ይሄሉ እምገጸ እበይ ወእም ድምፀ ግሩም ቃሉ አይባን ተግህሱ ወፀው ሰሰሉ። ዳግመኛም በዚች ዕለት የሰማይታት የነኮራን የበርተሎሜዎስ የእስክንድሪያ የለእስክንድሮስ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዝች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ድሚያኖስ አረፈ።

ጸሎትና በረከቱ ለዘላለም በእውነት ለወላችን ለህዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለችው ደብረ ንኡድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ሰኔ አስራ ሰባተኛ ዕለት በዓልም አንድ ሴት ለአጋእዝተ ዓለም ስላሴ ምስጋና ይሁን፣ እነሆ ከዚህ እለት አስቀድሞ ወደዚህ ደብር መጥቼ ነበር። ባለቤቴ ታሞ በአደጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህንን የታመመ ባለቤቴን እቀባው ዘንድም አባቶች ካህናት የሰጡኝን በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ ስጢፋኖስ ማየ ጸበሉን ወሰድኩ በቀድሞው አባቶቼ ከተተከለ ከዚህ የወሰድኩትን ጸበልን በፍጹም እምነት ቀባሁት በቀባሁትም ጊዜ በባሌ ላይ ያደራርኩት መንፈስ በቀዳሜ ሰማያት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልሁ ተቃጠልሁ እያለ ጮኸ እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ስለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠል እንኳ ከግንዱ ተለይቶ አይረግፍምና የጠላት መዘባበቻ እንዳልሆን ወደ አጋስት ዓለም ሥላሴ አማልልኝ ያልኩ ጸልይ ጀመር። እንደዚህም ባለ ፍጹም ግብር ሳለው ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረው ባለቤቴ ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስልፌት ቆሞ እየጸለየ ከደስታው ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረው ባለቤቴን በአማላጅነቱ ፈጥኖ ደርሶልኝ የፈወሰልኝን ወዳጄ ቀዳሜ ሰማዕት እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ መጣው ስትል ተናገረች። በመስተጋደል ኃያል ኑር ቅዱስ ሰማዕት ሊቀ ዲያቆናት እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁሉም ስለዚች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴትም በእግዚአብሔር ፊት የተሳለችውን የሶስት ዓመት ወይፈን፣ አንድ ህብስት፣ አስር ላዳን ንጹህ ስንዴ፣ አንድ ፊቅጦ ወይም ስለቷን በደስታ አስገባች። የነቢዩ ሳሙኤል እናት ቅድሳናንም ትመስላታለች። ዳግመኛም ስለ ስለቷ ዘካራይ ትጨነቀላት ኋላም ከልቀ መላየት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱን በተፈታ ጊዜ የተጨነቀችው ቅድስት ኤልሳቤጥንም ትመስላለች። የሊቀ ዲያቆናት የቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ አይለየን ለዘላለሙ አሜን። ታችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር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

ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን ነው።